ሰላም ጤና ስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በጣና ቴሌቪዥን ብቻ እየተዘጋጀ የሚቀርብላችሁ የጀግኖች አምባ ፕሮግራማችን ነው። ጀግኖች አምባ ፕሮግራማችን የአማራ የሕልውና ትግል መሪዎች የአማራ ፋኖ በየግንባሩ የሚገኙ ወንድሞቻችን፣ እህቶቻችን የትግል ውሏቸውን የተጋዷቸውን መረጃ የሚያጋሩበት በራሳቸው አንደበት የሚገልጹበት ፕሮግራማችን ነው። በዛሬው የጀግኖች አምባ ፕሮግራማችን እንግዳ አድርገን የጋበዝላችሁ የአማራ ፋኖ በወሎ ቤተ አማራ የጤና ዘርፍ ኃላፊው ፋኖ ዶክተር አቡበከር ሰይድ ነው። ፋኖ ዶክተር አቡበከር ሰይድ በመላው ኢትዮጵያ የተጀመረውን የሐኪሞች የጤና ባለሙያዎች ንቅናቄ አስመልክቶ የሰጠውን አስተያየት በዝርዝር እናስደምጣችኋለን። ዛሬ በሰጠው ቃለ ምልስ ደግሞ የከተማ ትግል ከፋኖ ትግል ጋር በጥምረት እንዴት መስራት እንዳለበት በዝርዝር ተናግሯል። አጠቃላይ አርበኛ ዶክተር አቡበከር ሰይድ የሰጠውን ቃለ ምልስ እንድተከታተሉ በአክብሮት እንጋብዛለን። በያላችሁ በሰላሙኑ ጤና ያስተለን አመሰግናለሁ። ጤና ይስጥልን። ፋኖ ዶክተር አቡበክር ሰይድ፣ እንደምንሰነበትክ ሰነበትክ? ይርጋ አበበ ነኝ ከጣና ቴሌቪዥን። እንደምንሰነበትኩ ሰነበርኩ። እንድም አለም ፈጣሪ ተመሰገን ሁን። እንደምን አለችሁ? ይርጋ እንደምን አለ? ሰላም ነው እግዚአብሔር ይመስገን። እንግዲህ እኛ ደህና ነን። ስለተገናኘን ደስ ብሎኛል፣ ወንድም አለም። እንግዲህ ዛሬ ወደ ናንተ ስንደውል ቀዳሚ ምክንያት የሆነው ትናንትና፣ ከትናንት በስቲያ መሻሽ ላይ አንድ ጽሁፍ አጋርተህ ነበረ። በማህበራዊ ትስስር ገጽህ ስነልቦናዊ ቅርበት ያላቸው የሙያ አጋሮችህ ሰሞኑን ያደረጉትን ትግር አስመልክቶ የጻፍከው ጽሁፍ ነበረ። እኛም በዜና አጋርተነዋል። እስኪ ያንን ሀሳብህን በዝርዝር ዛሬ በአንድ ትገልጽልን ብለን የመጣ ነው። እሺ፣ አመሰግናለሁ። ያው በብዙ ማህበራዊ ምስቅልቅሎች የታደረገችው ሀገራችን መገለጫ የሆነው አንዱ ሰሞነኛው የጤና ሙያተኞች ደሞዝና ጥቅማጥቅም ዙሪያ የተ ያተኮረ ጥያቄዎችን ያው በተሹ እየተመለከትን ነው እና የጤና ሙያተኞች የሚያደርጉትን ጥያቄ በኢኮኖሚ ህልውናቸውን ለማረጋገጥ የሚያደርጉትን ጥያቄ በተመለከተ የአሁኖቻቸር ጽሁፍ አጋርቻለሁ። እውነት ነው። ያጋራ ጽሁፍ ያው በዋነኛነት የሚያጠነጥነው ምንድን ነው? የሀገራችን ስርዓት አስተሳሰቡ በባሪያ አሳዳሪ ስርዓት አስተሳሰቡ የተከፈደደ በመሆኑ ማህበረሰባችን ላይ መሰረታዊ ለውጥ ለማምጣት የደሞዝና የጥቅማጥቅም የጥቅማ ጥቅም ጥያቄዎችን ብቻ በማቅረብ ችግሮችን እንቀርፋለን፣ ማህበራዊ ችግሮቻችንን እንፈታለን

እና በዋናነት የጽሁፉ ዋና ይዘት ምንድን ነው? ሁሉንም ማህበራዊ ቀውሶቻችንን ለመመለስ መሰረታዊ ለውጥ ያስፈልጋል። ስርዓቱ ከስሩ ተነቅሎ አዲስ በሰብአዊ እና ዲሞክራሲያዊ መብቶች እኩልነት በሰብአዊ እኩልነት ላይ የእኛምን ስርዓትን በመትከል ሁሉን አቀፍ መልስ መስጠት ካልተቻለ ምንም እንኳን የሐኪሞችን ወይም የጤና ሙያተኞችን የደሞዝና ጥቅማ ጥቅም ጥያቄ በመመለስ ብቻ ሀገር የገባችበትን ቅርቃር ማስተካከል አይቻልም ብዬሰለማ ከዚህም በፊት መንግስት ተቋማ ውስጥ በሚሰራበት ጊዜ ተደጋጋሚ ደሞዝ ማሻሻያ የጥቅማ ጥቅም ማሻሻያ ስራዎች ተሰርተው ነበር። ሆኖም ግን እስካሁን የነዛ ጥያቄዎች መመለስ ያመጣው ለውጥ ማየት አልቻልም። ምክንያቱም ይህ አስተሳሰቡ ማህበረሰብን እንደ መጠቀሚያ ማህበረሰብ አገልጋይ ሳይሆን ማህበረሰብን እንደ ቁታዊ ጥቅም ማሙያ አድርጎ የያዘ ስርዓት ለአንድ ግለሰብ ትሪሊየን ብሮች አውጥቶ የቤተ መንግስት በመገንባት በቅንጦት ህይወት ላይ የተመሰረተ ታላላቅ መሪዎች የሚባሉትን ህይወት በማሻሻል ላይ ብቻ ያተኮረ ስርዓት በመሆኑ ይህንን ስርዓት ሙሉ ለሙሉ መቀየርና ማህበረሰባዊ ድህንነትን ሊያረጋግጥ ወደሚችል ስርዓት መሸጋገር አለብን ስለማምን በዛ ልክ ያዳራ ሲ ነው። እንደዚ ነው ፋኖ። ዶክተር አቡበከር ጋር አመሰግናለሁ ስለማብራሪያው። እንግዲህ ቀደም ሲል ይሄ ስርዓት ሊወርቅ የሚችለው በኢኮኖሚ ጫና ነው። ምክንያቱም ይሄ ስርዓት የኢኮኖሚው ጫና ሁሉንም ብሔረሰብ፣ ሁሉንም ሃይማኖት፣ ሁሉንም ፆታና የእድሜ ክልል እኩል ስለሚጎዳ ይሄ ለሁሉም ለትግል መነሻ ይሆናል የሚሉ ሀሳቦች ነበሩና ይሄ ስርዓት አጠቃላይ አሁን የገባበትን የኢኮኖሚ ቅርቃር ይታወቃልና እንዴት ታየዋለ? አዎ፣ ግልጽ ነው። በሁሉም ማህበራዊ ክስተቶች እየታዘብ ነው ነው በመቀጠል ምናልባትም ሁሉም የሙያ ማህበራት ሁሉም ራዘርቶች ይህንን እንቅስቃሴ እንደሚቀላቀሉት ይሰማኛል። ለምን የሁላችንም ህይወት ተያያዥ በመሆኑ ነጋዴውም፣ በግል ስራ የተሰማራው፣ ፖሊሱ፣ መምህሩ፣ የጸጥታ ተቋማቱ በሙሉ ከላይ ቁጭ ያሉ አሻንጉሊት አገልጋይ አሻንጉሊት እና ኃይሎች የሚዘወሩ የራሳቸው አስተሳሰብ የሌላቸው ሆድ እንጂ ጭንቅላት ብቻ የተሸከሙ ሆድ እንጂ ጭንቅላት የሌላቸው ባቤት የተሸከሙ ሀገር እና እንመራለን እናስተዳድራለን የሚሉ አካላት ሁሉንም የማህበረሰብ ቀውስ የሚመልስ መፍትሄ ማምጣት የሚችሉ ባለመሆናቸው በአጭር ጊዜ ውስጥ ሁሉም የሙያ ዘርፎች ይህንን ትግል ተቀላቅለው ይህ መንግስት እኛ ከምንተኩሰው ጠመንጃ በላይ በሚፈጠሩ ከታይ በሚፈጠሩት ኢኮኖሚያዊ ቀውሶች ላይ የተመሰረተ ማህበረሰባዊ ትግል እዚያው አጭር እንደሚሆን ጠቋሚ ብዙ ምልክቶች አሉ። ይህ እንደሚከሰት ደግሞ ለሁላችንም ግልጽ ነው፣ እሙን ነው። እንኳንም የፋኖ የትልቅ ዕድል አስክሎቶች። ከዚህ በፊት የታዘብነው ፍብሪክ የተሞላበት አስተዳደር የሚወስዳቸው ሁሉም እርምጃዎች የሚያመላክቱት አገዛዙ እድሜ ማጠሯን እና አስራ አንደኛው ሰዓት ላይ መድረሱን ነው። ፋኖ በዚህ አጋጣሚ እነዚህም የእድሎች እንደ መልካም አጋጣሚ ተጠቅሞ አንድነቱን አጠናክሮ እና ህዝቡን በማፋፋም የዚህ መልካም ዕድል ተጠቃሚ መሆን አለበት ብዬ አምናለሁ። እጅግ አድርጌ አመሰግናለሁ። ፋኖ ዶክተር አቡበከር ሰይድ እየሰጠን ስላለው ማብራሪያ ከልቤ አመሰግናለሁ። እንግዲህ ይሄ የሐኪሞች ደግሞ የጤና ባለሙያዎች ንቅናቄ ወደ ሌሎች የሙያ ዘርፎችም ወደ ሲቪል ሰርቫንቱም ይገባል የሚል ያገዛዙ ስጋት አለው። አንተ ደግሞ በጽሁፍህ በኢኮኖሚ ጥያቄ ብቻ ወይ ደግሞ በጥቅማጥቅምና በደሞዝ ጥያቄ የሚመለስ ትግል የለም የሚል ሀሳብ አቅርበሃል። አንተ እንደዚህ ብትልም አገዛዙ ደግሞ መምህራንን ጨምሮ ፀጥታ መዋቅሩ፣ እንዲሁም ሌላው ሲቪል ሰርቫንት ይነሳብኛል የሚል ስጋት አለው። ለመሆኑ ይህ አገዛዝ የሚነሱበትን የኢኮኖሚ ጥያቄዎች፣ የጥቅማ ጥቅም ጥያቄዎች መመለስ የሚያስችል ኢኮኖሚ አቅም አለው? ይሄ ሀገር ሻጭ እና አሻንጉሊት ስርዓት ሀገር ሀገሪቷን ከጊዜ ወደ ጊዜ ወደ መቀመቅ እያወረዳት እንደሆነ ግልጽ ማሳያዎች አሉ። የተለያዩ የአየን ባንክ ሪፖርቶች መሆንም ያው በተደጋጋሚ አይተናል። እና ኖርማሊ የሀገሪቷን ወደ ማትወጣው ቅርቃር ከጊዜ ወደ ጊዜ እያስገባት በመሆኑ ፈጽሞ ይህንም እየመጣ ያለውን የሙያ ማህበራት ጥያቄ ይመልሳል ብዬ በፍጹም አላምን። ይህ መንግስት ሀገርን ወደ ህዝቧና ወደ ባለቤቱ ብቻ በመመለስ እና ስርነቀል ስርዓታዊ ለውጥ አምጥቶ ወደ ተሻለ ኢኮኖሚያዊ ለውጥ ሀገሪቷን ማሸጋገር ፈጽሞ ያስፈልጋል። ይህም በመሆኑ ይህ አሁን የተሸከምነው ስርዓት ፈጽሞ ይህንም ለውጥ ማምጣት የማይችልም፣ መመለስ የማይችልም መውደቁና አዲስ ስርአት መተካቱ አይቀሬ በሚሆን ይታየኛል ለሚለግ በድጋሚ እጅግ አድርጌ አመሰግናለሁ ፋኖ ዶክተር አቡበክር ሰይድ የመጨረሻ ጥያቄ በኔ በኩል ላቅርብ እንግዲህ ቀደም ሲል አንተ ይህ አገዛዝ በምንም ታምር ኢኮኖሚያዊ የመሸከም አቅም የለውም የሚል ሀሳብ አቅርበሃል አገዛዙም ስጋት አለው ምክንያቱም ያለፉትን ሰባት አመታት በስንቀፈጅ በሆኑ ፕሮጀክቶች ሬቬሌሽ ፕሮጀክቶች ነው ገንዘቡን ያጠፋው ከምንም በላይ ደግሞ ህዝብና ሀገርን በሚጎዳ በሚያወድም ጦርነት ላይ ያለ ስርዓት ነው። እና ይህ አገዛዝ በኢኮኖሚ በኩል ተፈትኖ እንደሚወርቅ ይገመታል። ፋኖ ደግሞ የአማራን የህልውና ትግል ይዞ ወደ ጫካ ገብቷል። አንተን ጨምሮ የተማራችሁት በሙሉ የዩኒቨርሲቲ መምህራን፣ እናንተ አይነት ሀኪሞች ሁሉ የምትሳተፉበት የህልውና ትግል አለ። አሁን ደግሞ ይሄኛው የሀኪሞች ንቅናቄ ወደ ሌሎች ዘርፎች ይሸጋገራሉ ተብሎ ይጠበቃል። ይሄ ከሆነ የከተማ ትግልም እየመጣ ነው ማለት እንችላለን። እና ይሄንን የከተማ ትግል ጥሪን ፋኖ እንዴት ያየዋል? ጥያቄ ነው። በነገራችን ላይ የአንድ መንግስት እውነተኛ አቅም ወይም ኃይል የሚመነጨው ከሚያስተዳድረው ማህበረሰብ ነው። ይህ ስርዓት በኃይል ቀፍድዶ ይህንን ማህበረሰብ አስገድር ይኖራል ይሁን ብሎ የሚያምን ከእጅተኛ ስርዓት ነውና እዚህ አጋጣሚ ሁሉም የማህበረሰብ ክፍሎች መረዳት ያለባቸው ይህንን ስርዓት አቅፈንና ተሸክመን የያዝ ነው እኛ እንጂ የእርሱ ምንም አይነት አቅም እስካሁን የደስታውን እድሜ ያስኖረው እንዳልቻለ መረዳት መቻል ይኖርብናል። ብያም አለሁ። በመሆኑም ከሚደርሰው ማህበራዊ ሰቆቃና ግሽ ከምናየው ሰብአዊ የሆኑ ክስተቶች በሙሉ መገንዘብ የሚቻለው ማህበረሰባችን ከእንግዲህ ይህ ስርዓት በቅቶኛል ይጠቀም እንደሚል ምንም ጥርጥር አይኖረውም። በመሆኑም የኦሮሞን ማህበረሰብ እንዲዋሻ ለመጠቀም

እብሪተኛውን የወያኔ ስርዓት ከአገዛዙ ስርዓት መንበር ላይ መፈንቀል የተቻለው በከተማ ትግሎች ነበር ይታወቃል። ከሚተኮሰው ጥይት በላይ ትልቅ አቅም ያለው በማህበረሰባችን ዘንድ በመሆኑ ማህበረሰባችን በቃኝ ማለት ምልክቶችን እያሳየ ነው። እነዚህ ምልክቶች ደግሞ ምናልባት እስካሁን ድረስ የፈጀነውን የተኩስ ልውውጥ ጊዜ ሲያክል የማይፈጅ ምናልባት የሳምንታትና የወራት ጉዳይ ሊሆን ይችላል። ማህበረሰቡ በዚህ ደረጃ ሁሉም የማህበረሰብ ክፍል በዚህ ደረጃ ተረድቶት ይህን ትግል የሚደግፍ ከሆነ ምናልባትም ሀገራችን ዳግማዊ አድዋ የሆነ ትልቅ ድል የምታስመዘግብበት ቅርብ ጊዜ እንደሚኖር ይሰማኛል። ይህ እንደሚሆን ደግሞ ጥርጥር የለውም። ይህንን ከግንዛቤ ውስጥ ያስገባ የትግል አመራር ሸቅነት ያስፈልጋል። ይህንን ማድረግ ከተቻለ እጅግ በቅርቡ ይህ እብሪተኛ ስርዓት ከመንበረ ስልጣኑ ተፈንቅሎ ለተጠያቂነት የሚቀርብበት ጊዜ ሩቅ አይሆንም ብያምናለሁ። እርጋዬ በጣም በጣም እናመሰግናለን። ፋኖ ዶክተር አቡበከር ሰይድ ስለሰጠነ ማብራሪያ በእኛ በኩል ለዛሬው ያለን ሀሳብ ጥያቄ ይሄ ነው። በአንተ በኩል የመጨረሻ መረት ካለ ልንስጥህና ልቀበል ይሆን ማለት ነው የመጨረሻ ሀሳቢ በቃ የሚሆነው በዚህ ማህበራዊ ረፍት በማጣት የተሰላቸው ማህበረሰባችን ረፍት ስለሚፈልግ ሁሉም የፋኖ አደረጃጀቶች የአማራን ህዝብ ታሪክ በሚመጥን መልኩ ተናበው እና ተሰናፍለው አንድ አማራን ወካይ የሆነ ድርጅት ፈጥረው አጭር በሆነ ጊዜ ውስጥ ይህ ስርዓቱን በቃኝ የሚል ምልክት እያሳይ ያለው ማህበረሰባችን ከጎኑ ድጋፍ በመሆን አስተማማኝ ደጀን በመሆን ማህበረሰባችንን ከፊት ሆኖ በመምራት ሀገራዊ ለውጥን በማምጣት ሀገራችን ዳግም ከፍ ብላ ብላ የነጻነት ምሳሌ ሆና የምትታይበትን ጊዜ ማየት ነው የምፈልገው። እጅግ አድርገን እናመሰግናለን። የአማራ ፋኖ በወሎ ቤተ አማራ የህክምና ዘርፍ ኃላፊ ፋኖ ዶክተር አቡበከር ሰይድ ስለሰጠ ማብራሪያ ስለምታደርጉት ተጋድሎ ከልብ እናመሰግናለን። እግዚአብሔር ስለ ወንድም አለ እኔም እጅጉን በጣም አመሰግናለሁ። ይርጋዬ መልካም ቀኒሽ።